ገንዘብ ያለው ሰው በሙሉ ሀብታም ሚኒስቴር ይገዛል። ሚኒስቴር አክቲቪስት ይገዛል። ቢኮዝ ስለሚሸቅጥበት አንድ ዩቱብ እና አንድ ሚኒስቴር እና አንድ ሀብታም የፈለጉትን ያደርጋሉ ማለት ነው። ይሄ ደግሞ አሁን እየሆነ ነው። አንድ ሰው የክልል ፕሬዚዳንት ከሆነ ክልል ነው ራሱ ሰውየው። ተቋም የለም። ሚኒስቴር ከሆነ ራሱ ሚኒስትሪውን በሙሉ በእጁ የያዘ ሰው ነው። ፖሊሲ ኢንዲቪጁዋል ዲሲሽን ኢንስቱሽናል ፕሮሲጀር ካልያዘው ደግሞ ለግለሰቦችና ለግሩፖች ጥቅም መዋሉ አይቀርም፣ መዋሉ አይቀርም። አትወስን አይባልም። ስልጣን ከተሰጠ ትወስናል፣ ትጠየቃለህ። የምትወስነው ግን ፕሮሲጀርን ተከትለ ከሆነ ከሌብነት፣ ከኒፖቲዝም፣ ከአንዳንድ የጥፋት መንገድ ትታቀባለህ ማለት ነው። ፖለቲካል ማርኬት ፕሌሱ ከነዚህ ውቅሮች እና አሰራሮች ውጭ እየሆነ እየሄደበት ያለው መንገድ ዴሞክራሲ ጥሩ ሆኖ ብልጽግና ጥሩ ሆኖ ይሄ ካልተገራ ግን ሄዶ ሄዶ ሸቀጥ ስለሆነ ገንዘብ ያለው ሰው በሙሉ ሀብታም ሚኒስቴር ይገዛል፣ ሚኒስቴር አክቲቪስት ይገዛል። ቢኮዝ ስለሚሸቅጥበት አንድ ዩቱብ እና አንድ ሚኒስቴርና አንድ ሀብታም የፈለጉትን ያደርጋሉ ማለት ነው። ይሄ ደግሞ አሁን እየሆነ ነው። ኢንዲቪጁዋሊ ሰዎች ከሾምናቸው በኋላ እንዳይወስኑ ማድረግም ሸቀጥ ነው። ሲወስኑ ፕሮሲጀር ባይፓስ አድርገው ሕግና ስርዓትን ሳይከተሉ ራሳቸው ፖሊሲ አመንጪና ፖሊሲ ሆኖ ደግሞ እንዲፈጽሙ ማድረግም ሸቀጥ ነው፣ ሸቀጥ ነው። ይህንን የሚያስታርቅ አካሄድ ያስፈልጋል። የፖለቲካ መልክ ቀለል ባለ መንገድ በሶስት ከፍለን ማየት እንችላለን። መልኩን እንዴት እንተቀየረ። በጥንት ጊዜ የዓለም ፖለቲካ ገቨርን የተደረገበት መንገድ ፓትሪሞኒያሊዝም ይባላል። ፓትሪሞኒያሊዝም ማለት በዘመድ አዝማድ የሚሰራ ሲስተም ማለት ነው። ፓትሪሞኒያሊዝም ከጥቂት ዓመታት በፊት በጋብቻ እና በአምቻ ይሰራል። ግን ፓትሪሞኒያሊዝም አደገኛ ነው መቀየር አለበት ብሎ ኒዮ ፓትሪሞኒያሊዝም የሚባል ተፈጠረ። ሁለተኛው ደግሞ ይሄ በዘመድ አዝማድ የሚደረግ ትክክል አይደለም፣ በህግ መሆን አለበት ሁሉ ነገር ፕሪዲክት ማድረግ መቻል አለብን ብሎ ኮራፕሽን ህጋዊ ያደረገ ማለት ነው። ምን ማለት ነው ይሄ? ኒዮ የሚባለው ግለሰቦች ተቋም ውስጥ ተደብቀው ተቋምን ታከው የተቋምን ፕሮሲጀር ተከትለው የሚያደርጓቸው ያልተገባ አሰራር ማለት ነው። ሚዲያ እንደዛ ይገዛል፣ ግለሰቦች እንደዛ ይገዛሉ። በየትኛውም ዓለም ያለ ፖለቲካ ከእንደዚህ አይነት ሽቀጣ የወጣ አይደለም የወጣ አይደለም። ሶስተኛው እኛ ጋር እየተስተዋለ ያለና ቶሎ መገራት ያለበት ነገር ፖለቲካል ማርኬት ፕሌስ ነው፣ የፖለቲካ ገበያ ነው። ከመጀመሪያውም ጋብቻና ምቻ ይለያል፣ ከሁለተኛውም ተቋማዊ የሆነ አሰራር ይለያል። ይሄኛው ዋናው ቤዝ የሚያደርገው ዲማንድን ሰፕላይ ላይ ነው። የወቅቱን አጀንዳ የተሰጠው ላይ በተከፈለው ልክ የሚጨው ማለት ነው ማርኬቱ የሚፈልገውን ብቻ አስቦ የሚሰራው። እንደ ቀደመው እንደ ጋብቻና ምቻው የሚጸና አይደለም። እንደ ሁለተኛውም በህግና በተቋም ታኳ መጣ አይደለም። በዲማንድ ሰፕላይ ስለሆን ኮሚኒቲ ነው ዘይጠፋ ዘይተገኘ እንደሚባለው ማለት ነው። ሁለተኛ ዝምድናው ቴምፖራሪ ነው። ፕሪንስፕል ስለሌለ መልስ ስለሌለ ገበያ ስለሆነ በየጊዜው የሆነ ቦታ ብቆም የሆነች ነገር አገኛለሁ ክሊክም ይሁን ገንዘብ ብሎ ሲያስብ የሚገለባበጥ ማለት ነው። ይሄ ጊዜያዊ የሆነ በግብይት ስርዓት ውስጥ እንደ ኮሞዲቲ የሚታየው ነገር መኒ አክተርስ አሉት። ዝም ብሎ እንደምናስበው ዝም ብሎ ኢዚ ነገር አይደለም። በጣም ብዙ አክተርስ አሉበት፣ ኤንጂኦ አለበት፣ ኢንተርናሽናል ተቋማት አሉበት፣ ሲቪል ሶሳይቲ ያለበት፣ ዘሶኮልድ አክቲቪስት አለበት፣ ሚዲያ አለበት። አንተን ከትራክህ የሚያወጣና የሚያዘገይ ሀሳብ ያላቸው ግለሰቦች፣ በንግድ ውስጥ በመስጠትና በመቀበል ውስጥ ያሉ ሰዎች በሙሉ ይሳተፋሉ። የኛ ሚዲያ ተመልከቱ። ሰው ታሰረ፣ ጦርነት ተጀመረ፣ ግጭት ተፈጠረ። የማይደግፈን ቲፎዝ ባለን ከውጭና ከውስጥ እንጦጦ ተመረቀ፣ ስንዴ ታረሰ፣ የሆነ ልማት መንገድ ተሰራ፣ ለምን ምን ያደርጋል። አሁን እንኳን ሊደግፍህ ዝም አይልህም፣ ቀጥሎ በሚመጣው ነገር ከነበረው የባሰ ነው የሚሆነው። አንድ ስቴፕ ከፍ አድርገን አንድ ስቴፕ አሸጋግረን መስጠት ካልቻልን በስተቀር አብሮ መቀመጥም ችግር ይሆናል። ሰብሰብ ያሉ ትልቅ የሆኑ አደጉ፣ የተበተኑ ወደቁ በሚባልበት ዓለም ውስጥ ውደቅ ውደቅ ተበተን ካለ ጠላት ነው። ሰብሰብ ጠንከር በል ካለ ወዳጅ ነው። ፖለቲካል ማርኬት ፕሌሱ መልክ እየቀየረ ነው። አንድ ካድሬ በሀብታም ሲገዛ አልአግባብ መሬት ይሰጣል፣ አልአግባብ ራይት ይሰጣል። ከዛ ሰው የሚያገኘው ጥቅም ካለ ጥቅሙን ወስዶ ዝም አይልም። በጥቅሙ ደግሞ ፓወር ይገዛል፣ አክቲቪስት ይገዛል፣ ዩቱበር ይገዛል፣ ፌስቡከር ይገዛል። እዚህ ጋ ይሸጣል፣ እዚህ ጋ ይገዛና ቦታውን ያደላድላል ማለት ነው። ሁለተኛው ቢዝነስ ሊግ ግን ገዢ ነው። በገንዘቡ መሬት፣ በገንዘቡ ሰው፣ በገንዘቡ የራሱ ሚኒስቴር ይገዛል። እምንገዛው በህዝብ ሀብት ነው። የተሰጠንን የህዝብ ኃላፊነት ማገልገል ሲገባን መስራት ሲገባን በወንበራችን ምክንያት ገዝተን ወንበራችን ለማጽናት የምንሸጠው ነገር በከፍተኛ ደረጃ ተቋም ግንባታና ሀገር ግንባታ ላይ አደጋ ያስከትላል። ለምሳሌ ኮራፕሽን ኮራፕሽን አደገኛ ነገር ነው፣ ነቀርሳ ነው፣ ጥፋት ነው፣ መታረም አለበት ስንል ልክ ነው መታረም አለበት የሚል ድምፅ ከመጣ በኋላ አንደኛው ግሩፕ አሁን ነው ጊዜው፣ እነንትናን መምቻ አሁን ነው። ስለዚህ በሶሻል ሚዲያ እነንትና ናቸው ሌቦች እያልን የሆነ ግሩፕ ላይ ፎከስ እናደርጋለን ይላል። አንደኛው ግሩፕ ግዴ የለም ተናንሽው አይደለም ትልልቁን ምናምን እያል ትልልቁን እየፈለግን እንደ ተቋም እናፈርሳቸዋለን ይላል። አንተስ ትተባበራለህ፣ ላይክ ታደርጋለህ። በእርግጠኝነት የምነግራችሁ ብልጽግና ውስጥ ኢንስቲቱሽናል ኮራፕሽን የለም ፔሬድ። ቢኖርማ ኖሮ ይሄ ሁሉ የምናየውን እንቅስቃሴ ማድረግ አንችልም ነበር። ሌብነት አለ። አዎ፣ ፒቲም ቢሆን መታረም አለበት። አዎ፣ መታረም አለበት። ህዝብ ያስመራ ያስለቅሳል። አደገኛ ነገር ነው። ሌብነት ህዝብ የሚያስመርረው መታወቂያ ላውጣ፣ እንጃ ፍቃድ ላውጣ፣ የሆነ ነገር ላውጣ፣ ለእያንዳንዷ ጉዳይ ስሙን ይመልቀም ነው። ከፍ ሲልሳ ሀብታም ይሆንና እኔ የምፈልገው የቦሌውን ነው፣ እኔ የምፈልገው ሳር ቤቱን ነው ለሚል ሀብታም ከመሬት ጋር ተያይዞ የሚሸቀጥ ሸቀጥ አለ። ሶስተኛው እሳ ኮንትራት ኮንትራት የሚሸጡ የሚገዙ ግለሰቦች ምናልባትም ጥቂት ቡድኖች በጋራ ሆኖ የሚያጨረብሩት ሌብነት አለ። ይሄ የፖለቲካ ሊቃን የቢዝነስ ሊቅና የዓለም አቀፍ ሊቅ ሚናቸውን አውቀን ምሁሩ በሚሸጥበት ልክ ዳሜጁን ቀንሰን፣ ባለሀብቱ በተለይ ከፖለቲካ አመራሩ ተነጥሎ፣ ፖለቲካ አመራሩ ሊብሬት ነፃ ሆኖ በባለሀብት ኪስ ውስጥ የማይገባ ሆኖ ካስቀመጥነውና የጀመርነውን ሪፎርም ካስቀጠል የሚጠረጥሩ ሰዎች ከሚገምቱት ስፒድ በላይ ኢትዮጵያ ብልጽግና ማረጋገጥ ትችላለች። የምታረጋግጠው ግን ኮሙናል የሆነ አይዲያ ካለን በጋራ አይዲያ ኖሮም በጋራ የምንሰራ ከሆነ በጋራ የምንለፋ ከሆነ በጋራ ምንጥር ምንነሳ ከሆነ እጃችን የምንሰበስብ ከሆነ በመትጋት በመስራት በመልፋት ውስጥ ኪሳራ የለም። ልጆቼ የተሻለ አገር ኑራቸዋል ብለን የምነሳ ከሆነ በእርግጠኝነት ብልጽግናውን ማረጋገጥ ይቻላል። ፖለቲካል አቅም እና ገንዘብ የሌላቸው ሰዎች በዚህ ሽቀጣ ውስጥ በዚህ መቀያየር ውስጥ መሪ ተዋናይ መሆን ይቸገራሉ። ምክንያቱም ወይም ፓወር ወይም ገንዘብ መያዝ አለብ። እኛ ጋር ሌብነት አደገኛ ነው፣ መጠንቀቅ አለብን የሚባለው ፓወሩ ስላለን በቀላሉ ልንገዛው ስለምንችል ሁለቱ ደግሞ እኛ ጋ ከመጣ ስቴት ካፕቸር ስለሚያስከትል ነው። ግሩፖች ተደራጅተው ገንዘብና ፓወር ይዘው ያው ቅድም እንዳነሳውት እንዳነሳሁት ስቴት ካፕቸር ይፈጠራል። ከዛ በኋላ በብዙ አፍሪካ ሀገራት የምናየውን አይነት በሽታ እናመጣለን። ተራማጅ ለዋጭ አዳጊ ማህበረሰብ አንፈጥርም አንፈጥርም። እኔ የለሁበትም ይሄን ግሩፕ አይመለከትም ብለን ማሰብ አንችልም ምክንያቱም ፓወርን የያዝነው ነው አንዳንድ ሰው በእምነት አንዳንድ ሰው በብሔር አንዳንድ ሰው በሰፈር አንዳንድ ሰው በመሬት ጉዳይ ይመጣብናል በሆነ ጉዳይ መጥቶ ይዘናል በእርግጥ ስንወርድ አይፈልገንም ታውቁታላችሁ አይን ስንወርድ ማንም አይፈልገንም ምክንያቱም አንተን አለ የሚፈልገው የያዝከውን ፓወር ነው የሚፈልገው። በያዝከው ፓወር ውስጥ ሰርተህበት ትርፍ እንድታመጣለት ነው የሚፈልገው እንጂ ካንተ ጋር አለም ጉዳዩ። እዚህ ውስጥ ያለን ሚና እንደ ጋራም በግልም በተገቢው ደረጃ ማየት ካልቻል እና ማድረግ ካልቻል ፖለቲካል ማርኬት ፕሌሱ ይዞን የሚጠፋ ጉዳይ እየፈጠረ መሄዱን እንዘነጋና፣ ከቪዥናችን ከብልጽግና ጉዟችን ከዋነኛው ግባችን ያደናቅፈናል። የዚህ ገበያ አውድ ምንድን ነው ያላችሁ እንደሆነ ደስሪሲ ይባላሉ። አንደኛ ኮራፕሽን እጁ ንጹህ የሆነ ሰው ብዙም በስልጣኑ ማግበስበስ የማይፈልግ ሰው፣ የሆነ አፕታፕ የሆነ ግሩፕ የሆነ ነገር ሊይዘው አይችልም፣ ሊይዘው አይችልም። ነፃ ስለሆነ የራሱን ነፃነት ቫሊዩ ስለሚያደርግ በሆኑ ኃይሎች ሊጠለፍ ይቸገራል። ሊሳሳት ይችላል፣ በቀጣይነት ግን ሊጠለፍ አይችልም። እኔ እንትን ተወካይ ነኝ እንትን ነኝ አይልም አይልም። ኮራፕትድ የሆነ ሰው ግን ሌባ የሆነ ሰው ግን በሻይ ካላገኘው፣ በውሃ በውሃ ካላገኘው፣ በላፕቶፕ በላፕቶፕ ካላገኘው በመሬት ታገኘዋለህ። ሁለተኛው ኮራፕሽን ብቻውን የፈለገውን አያሳካም። ኮንፍሊክት ይፈልጋል። ከሰረቀ በኋላ ወይም በግለሰብ ኮንፍሊክት ይፈልጋል። በግለሰብ ደረጃ ስድድብ፣ ጭቅጭቅ ምናምን ይፈልጋል፣ ወይም በአማጺ ምናምን አፈነ፣ ገደለ፣ መኪና አቃጠለ ይፈልጋል። ያ ከሌለ እንትን ነው እሳት ሆኖ የማይቀጣጠል ማለት ነው። ያ ገንዘብ አመጣጡም አመጻ ነው፣ የሚውለውም ለክፉ ተግባር ነው። እየሄደ ያቀጣጥላል፣ ለፌስቡከኛው፣ ለአመፀኛው በአመፅና ግጭት ውስጥ ግጭትና አመፁ ባይዘ ውጭ አይደለም፣ እዚህ አዲስ አበባ ውስጥ በፌስቡክ በዩቱብ ጭቅጭቅ ያለበት አውድ ይፈጥራል። ከኮራፕሽን ከግጭት በኋላ የሚመጣው ነገር ካፕቸር ነው። አካባቢን ሰፈርን፣ ወርቅን፣ ብርን ካፕቸር ማድረግ፣ ስልጣንን ካፕቸር ማድረግ ነው። በሰፈር ደረጃ ካፕቸር አለ፣ በፖለቲካ ሃይራርኪ ደረጃም ካፕቸር አለ። ስለዚህ ኮራፕሽን ይጀምራል፣ ግጭት ያመጣል፣ ከዛ በኋላ ስልጣን ይበትናል፣ ናሽናል ኢንትረስት ይበትናል፣ ሀገራዊ ህልምና ፍላጎት ይበትናል። ሃይራርኪን ያጠፋል። ኢንስቲቱሽን ያፈርሳል ያፈርሳል። ቀስ ቀስ እያልን የምንሰራው ጉዳይ በጊዜ ሂደት ውስጥ ተቋም የሚያፈርስ ከሆነ ተቋም እያፈረሰ የሚሄድ ከሆነ ሀገር ልንገነባ አንችልም። ኔሽን ቢልዲንግ አደገኛ አደጋ ውስጥ ይገባል። በእኛ ሁኔታ ውስጥ የፖለቲካ ገበያ አዝማሚያው ምን ይመስላል ያላችሁ እንደሆነ አንደኛው ደርሱ አክራሪነት ነው። ኦሮሞ ትናንት የተፈጠረ ይመስል ኦሮሞ ተፈጥሮ ኦሮሞ ውስጥ ኖሮ ኦሮሞ ውስጥ አድርጎ ለኦሮሞ ታገልኩ ሲል ቆይቶ አሁን የኦሮሞ ብቸኛ ጠበቃ መሆን ይፈልጋል። ብቸኛ የሰፈር ጠበቃ መሆን ይፈልጋል። አክራሪነት በዝቷል። ሁለተኛው ሌብነት ነው። ጊዜ ገንዘብ መሬት ምናምን መስረቅ ቅድም በገለጽኩ መንገድ ሶስተኛው ዓለም አቀፍ ተጽዕኖ ነው። ተጽዕኖ ቅድም እንዳነሳሁት አጀንዳ ሴት እያደረገ በውስጣችን ሰላምና ህብረት እንዳይኖር ይሰራል። ይሄ ቻሌንጅ። ፌስቡካችሁን ተመልከቱ፣ ዩቱብ ተመልከቱ። ነገርየው ፍሬ አፍርቶ ወጥቶ ውጭ ባይታይም በየጓዷ ሁለት ሰው ሦስት ሰው ተቧድና ይሄ ነገር እዛ፣ ነገር እዚህ፣ ነገር ማለትዋን ከዛም ካለፈ ፌስቡክ ላይ ደፋርቆንክ በስምህ ካልሆነም በሌላ ስም መጻፍ ከፈራህ ላይክ ሼር እያደረግ የዚህን ፖለቲካል ማርኬት ፕሌስ ብልሽት ታፋጥናለህ። ነገር ግን ፖለቲካል ማርኬት ፕሌስ ሲበላሽ ቼንጅ የሚመሩ መሪዎች ስራቸው ቤቢ ሲቲንግ ነው። ልጁ ሲስቅ እሰን አንበሳ ብለህ አቅፈህ ልክ ሲያለቅስ እንጊ ተሸከሚው ካልክ የቼንጅ መሪ አይደለም። ልጅ ይስቃል፣ ያለቅሳል። እነዚህን ጉዳዮች ቤቢሲት እያደረግን፣ እያስማማን፣ እያግባባን እንዳንጠፋፋ አድርገን ካልሄድን በስተቀረ ትራንዚሽኑ አደጋ ውስጥ ይገባል። ሚናችን ማወቅ አለብን። በቃ ያንተ ሚና አንድ ቀን አማራ አለቅሳ፣ አንድ ቀን ኦሮሞ፣ አንድ ቀን ትግሬ፣ አንድ ቀን ወላይታ፣ አንድ ቀን ጉራጌ፣ ይሄን እያስማማ ኢትዮጵያዊነት እንዳይፈርስ አድርገ ብልጽግና እንዲመጣና ሰዎች በሀሳብ ልዕልና እንዲቆሙ ማድረግ መቻል አለብኝ፣ የዚህ ዘመን መሪ ነኝ ብለህ ማሰብ ነው። ሮጠ ወደ ራስ ሸለቆ ከገባ ተበላሸ ነገሩ። ፖለቲካል ማርኬት ፕሌሱ ከጋብቻ ከአምቻ፣ ከኢንስቲትዩሽናል ውቅር ውጭ ወጥቶ በሰፕላይ እና ዲማንድ ላይ ቤዝ አድርጎ እየተሸቀጠ አጠቃላይ ጉዟችን አደጋ ውስጥ እያስገባ መሆኑ መገንዘብ ብቻውን በቂ አይደለም የዚህ ፖለቲካ ገበያ አደጋ ምንድን ነው ምንድን ነው የሚያስከትልብን ብሎ ማወቅ አስፈላጊ ነው አደጋው የለውጥ ንጥቂያ ነው ቼንጅን ነው የሚሻማው ለውጥ ንጥቂያ ማለት የምታረጋቸውን ማንኛውም የሪፎርም እሳቢዎችና ድርጊቶች ከግል ጉዳይ ጋር ማያያዝ ድል ሲሆን መንጠቅ ጥፋት ሲሆን መስጠት ነው። አንደኛው ብልጽግናን በሀብት ቅርመታ መተካት ነው። የሆነ ሰው ፎቅ ስለሰራ፣ የሆነ ሰው መኪና ስለገዛ ኢትዮጵያ አትበለጽግም። የኢትዮጵያ ብልጽግና የሚረጋገጠው በርከት ያለ ቁጥር መካከለኛ ገቢ ያለው ስናደርግ ነው። ማዕከለኛ ገቢ ያለው ሰው በሚሊየንስ እና በዛ ነው ብልጽግና የሚረጋገጠው። የኢትዮጵያ ነፍስ ወከፍ ገቢ አራት ሺህ አምስት ሺህ ከገባ እርሳው። አሁን በየሰፈር የምትጣላውን የሚሰማ የለም። አራት ሺህ እና አምስት ሺህ እስኪገባ ድረስ ቤቢሲ ታድርግ። እዛ ከደረሰ በኋላ ሰው ጊዜ የለውም። ሞርጌጅ አለበት፣ መኪና አለበት፣ ነዳጅ። ጊዜ የለውም ስላንተ ወሬ እዛ እስኪደርስ ድረስ ግን አምጠን ካላደረስን በስተቀረ ወደ ኋላ ሲመለስ በነበረበት አይቆምም። በብዙ መጠን ወደኋላ ሄዶ ወደ ጠለቀው የችግር ምንጭ ይገባል። ሁለተኛው ተቋምን በጥቅም ትስስር መቀልበስ ነው። ኢንስቲትዩሽን ከሌለ ኔሽን አይገነባም። ተቋማት ግለሰቦች፣ ተቋሙ ነው ግለሰቦች ተሳስረው ኮምፕሮማይዝ የሚደረግ ከሆነ ኔሽን ቢልዲንግ ኢን አድቫንስ ሞተ ማለት ነው፣ ፋውንዴሽኑ ተቋም ስለሆነ። ሶስተኛው ሉዓላዊነትን በውክልና ጦርነት እንግዲህ ለኢትዮጵያ ነጻነት ለኢትዮጵያ እኩልነት ወይ ለኦሮሞ ነጻነት ወይ ለምናምን እታገላለሁ ብለህ በውክልና ኢትዮጵያን የሚያፈርስ ስራ የምትሰራ ከሆነ ኦፖዚት ነው። አራተኛው ሰላምን በአመጽ በጭቅጭቅ በንትርክ ሰላም እንዳይኖር መነጋገር እንዳይኖር ውይይት እንዳይኖር ማድረግ ነው። ይሄ የለውጥ ንጥቂያ በፖለቲካል ማርኬት ፕሌስ ውስጥ አደጋ ነው። የምናስበውን ቪዥን አናሳካም። በአስር ዓመት ውስጥ እንደርሳለን ብለን የምናስባትን ሀገር አንገነባም። ያንም አንገነባ ከሆነ ደግሞ መሰብሰቡ መዳረቁም ትርጉም የለውም። ኢትዮጵያ ካለችበት ችግሮታ ቢያንስ ራሷን መግባ ልጆቿን አስተምራ ክብሯንና አንድነቷን ጠብቃ ወደ ኋላ የማትመለስበትን ነገር ካልሰራን መዳረቅ ዋጋ የለውም። ጊዜ መቁጠር ብቻ ነው የሚሆነው። ያለ ማምጣት ደግሞ ፖለቲካል ማርኬት ፕሌሱ የራስን ህልም የራስን ፍላጎት ሳታቅ እየበላው እንደሆነ ኮንሽስሊ ማየት ተገቢ ይሆናል። አሁን እየንበት ያለነው አካሄድ ዘሆል ቪዥናችንን የሚቀለብስ ነው፣ የሚያጠፋ ነው ብሎ ማየት አስፈላጊ ይሆናል። እስካሁን ያየነው ሶስቱን አይ ነው። አራተኛው አይ ኢምፕሩቭ ማድረግ አለብን። የጀመርነው መልካም ነገር አጠናክረን የጎደለ እየሞላን እያስተካከልን እያረቅን መሄድ አለብን የሚል ሃሳብ ወይም በእኛ አነጋገር አቅጣጫዎቻችን ምን መሆን አለባቸው? ምን እናድርግ? ከዚህ በኋላ ባለው ጊዜ ውስጥ አንድ በአቅጣጫ ውስጥ በቀለለ ቋንቋ አራት ፒ ትይዛላችሁ። ይሄ አራት ፒ፣ አራት ሲ፣ አራት አይ የሚባል ነገር በቀለለ መንገድ ዶክመንቱን ግራስፕ እንድታደርጉ የሚያግዝ ነው። በቀለለ መንገድ መገንዘብ እንድንችል መጀመሪያ የብልጽግና ጉዞ የምናሳካባቸው አራት አይ አሉ። የመጀመሪያው አይ ኢማጂኔሽን ነው። ሁለተኛው በእጃችን ምን አለ? ሦስተኛው ምን ጀመርን? አራተኛው ምን እናሻሽል ለምን? የዓለም ፖለቲካል መድረክ ቅድም እንዳነሳሁት አደገኛ ነው። አሰራሩ መንቃት ይጠይቃል። ከላይ የምናየው ጽሁፍና ውስጡ አንድ አይደለም። እኛ የምናስበው ብልጽግና ደግሞ ብዙ ሰዎች ያስደነግጣል። ኮንሽስ መሆን አለብን። ይሄ እንዳናሳካ ደግሞ ፖለቲካል ማርኬት ፕሌሱ ብልሽት አለበት። ለመበልፀግ መሬቱ፣ ውሃው፣ ሀብቱ፣ ሰው ጭንቅላቱ አለን። ዝም ብሎን ትፉከራ አይደለም የኢትዮጵያ ፋውንዴሽን ለዛ ይመቻል፣ ግን አደጋ አለ። ፖለቲካል ማርኬት ፕሌስ ኮሌክቲቭ ግሮዝን ያደናቅፋል ብለን ኢምፕሩቭ እናርግ። እስካሁን ችግሩን ያወራ ነው። ኢምፕሩቭ እናርግ ስንል በአራት ፒ ከፈል ነው። አንደኛው ኢምፕሩቭ የሚደረገው ፒስ ቢልዲንግ ነው። ፒስ ቢልዲንግ መጀመሪያ እያንዳንዱ ሰው ከራሱ ጋር ይታረቅ ከራሱ ጋር ለራሱ ሰላም ይኖረው። ሁለተኛ ሜክሹር ጎን ያለ አብሮ የሚሰራ የምታዘው የሚያዝህ ወይም ኮሊክህ ሰላም ሰጪ መሆንን አንተን ሲያይ እስማይል ማድረጉን እርግጠኛ ሁን። ውፍ መጣብኝ ነው ሚልህ ወይስ መጣልኝ ነው ሚልህ፣ አካባቢ ላይ ሰላም መኖሩን አረጋግጥ። ሶስተኛው እንደ ተቋም እንደ ፓርቲ አዲስ ነን አንድ ጉባኤን ያካሄድ ነው ስልጠና አሁን የጀመር ነው ሀሳባችን የጠራ ናሬሽናችን ያማረ መሻታችን ብልጽግና ነው እንቅፋት ከሚሆን ሀሳብ ውስጥ ወጥተን እየተደጋገፍና እየተማማርን የተሻለ ሀገር ለመገንባት እንድንችል እንደ ተቋም እንደ ስብስብ እንደ ፓርቲ ሰላማዊ ነው ከዛ ሲያድግ ከሌሎች ፓርቲዎች ጋር ሲያድግ ከሌሎች አገሮች ጋር በተቻለ መጠን በሰላም መኖርም ምርጫ ነው። ለምንድነው ብልጽግና ሰላም ከሌለ አስቸጋሪ ነገር። አንድ ቦታ ላይ ፎከስ ያደረገ አይደለም። ማንም ይሁን ማን ከብልጽግና ጉዞ ማደናቀፍ እንዳይችል በቴክኖሎጂና በአቅም ከነበረው በላይ ሰፊ ስራ እንሰራለን። እሱ ነው ዋስትናው። ጠንካራ አቅም መፍጠር፣ ጠንካራ አቅም መገንባት፣ እንዳይታሰብ ማድረግ፣ ከታሰበም ባጭሩ ማስቀረት፣ ፒስ ቢልዲንግ ለማንም ብለን ሳይሆን ለራሳችን ብልጽግና ብለን ሰላም እንፈልጋለን። የሚያደናቅፈው አክተር ብዙ ነው። ቀድመን ነቅተን ፕሮአክቲቭሊ አቨርት እያደረግን አገራችን ለማስቀጠል እንሰራለን። ሁለተኛው ፒ ፕሪንስፕልድ ፖለቲክስ ነው፣ አላማ ላይ የቆመ እሴት ያለው ኒው ካራክተር ቢልድ ያደረገ ዝም ብሎ ምቀኛ ተንኮለኛ ሸረኛ ምናምን ሳይሆን መከባበር፣ መደማመጥ አብሮ መስራት ላይ ቤዝ ያደረገ ፕሪንስፕልድ መሆን አለበት። ስንተችም ስንደግፍም ስናርምም ስንከላከልም በመርህ መሆን አለበት። ፕሪንስፕልድ ፖለቲክስ ያስፈልጋል። እነዚህ የሚነሱ ጉዳዮች እያንዳንዳችን ይነካሉ እያንዳንዳችን ኢንተርና አርገን መማር ራሳችንን ማረቅ ካልቻል ራሱ ፕሪንሲፕሉ ይበላናል። ሳትበላግ እንቃበት። ወደ መሬት ተመለስ፣ ወደ መሰብሰብ ተመለስ፣ ወደ ሚዛን ተመለስ። የሚፈለገው ሚዛን ስለሆነ ሶስተኛው ፒ ሌማት ነው። ሌማት እንደ ሳምፕል ነው የገባው እንጂ ኢኮኖሚክ አጠቃላይ እንቅስቃሴ ማለት ነው። በከተሞች ላይ አንድ ሺህ ጉዳይ ላነሳ እችላለሁ። ጊዜ የለንም። በግብርና ላይ ቤዝ አድርገን የምናነሳውን ለሁሉም ትምህርት እንውሰድ። ስንዴ ላይ ባልነው ልክ ታስታውሱ ከሆነ በሚቀጥለው ጉባኤ ስንዴ ኤክስፖርት እናደርጋለን ሪፖርት እናደርጋለን ብያቸው ነበር፣ አዳማ ላይ በሚቀጥለው ጉባኤ ሳይሆን በዚህ ዓመት መጨረሻ ስንገናኝ በዓመት መጨረሻ ላይ ክረምት ስብሰባ ካለን ይሄን ያክል ስንዴ ኤክስፖርት አድርገናል ሪፖርት እናደርጋለን። ቀድመን ማለት ነው። ስንዴ የተሳካልን ግሪን ሌጋሲ የተሳካልን ስላልተዘመርለት አይምሰል፣ ይዘመርለታል። ጠብቅ ዝም ብለህ ቶሎ ብለን በሌማት ማርን፣ ወተትን፣ ስጋን በተለይ በተለይ ዶሮን ማርከስ እንቻል። ሲዳማ ክልል ቢያንስ በዓመት እስከ አራት ሚሊየን ዶሮ ማርባት ችላለሁ ብለዋል። ሁሉ ክልል ጋር አምስት 15 25 ምናምን ካደረግን ስንት ዶሮ ነው የምናመርተው? እንዴት ኢትዮጵያ ውስጥ ዶሮ የሀብታሞች ምግብ ይሆናል? እናርክሰውና ድሃ መንገድ ላይ በቀለለ ገዝቶ የሚበላው እናርገው። ይቻላል። በጣም ባይዘዌ በሁሉም ክልሎች የእኛን ኤኮሲስተም ብታዩት፣ ሶማሌ ደንበኛ የዶሮ ማርቢያ ክልል ነው። አፋር ደንበኛ የዶሮ ማርቢያ ክልል ነው። ቤኒሻንጉል፣ ጋምቤላ ይሄ ሞቅ ሞቅ ያለው አካባቢ በሙሉ ለዶሮ ይሆናል። አማራም ቀዝቃዛ ሚኖር ሞቅታ ያለበት አለ። ኦሮሞም እንደዛ ነው። ደቡብም እንደዛ ነው። ሁላችንም ጋር አለ ያ ኤንቫይሮመንት ለዶሮ ከብት። አሁን በጀመራችሁት አርተፍሻሪ በሚሰሩት ስራ ቁጥሩን እያበራከትን ከሄድን ሰው በሃውስሆልድ ደረጃ አንድ ሁለት ላም ካለው በቂ ነው። ሁለት ሶስት ዘመናዊ ቀፎ ካለው በቂ ነው።